እንቀጥላለን የተወደዳችሁ ተመልካቾች፣ በቀጣይነት የምናልፈው ደግሞ የዶት ስትሪም መረጃዎችን ወደ እናንተ ማድረስ ላይ ይሆናል። መረጃዎችን ከተለያዩ ማህበራዊ ድረገጾች ተጽዕኖ የፈጠሩ ጉዳዮችን አሰባስባ ደግሞ አፎሚያ ከበባው ስቱዲዮን ያለችው አፎሚያ፣ እንዴት ቆየሽ? ቀደም ሲል በርካታ ጉዳዮች እጆች ላይ እንዳሉ ስትነግሪን ነበር እና ሁሉንም መረጃዎች እንድትነግሪ እኛ ደግሞ የአየር ሰዓቱን ላንቺ ሰጥተናል። አመሰግናለሁ። በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት ከተሰጣባቸው መረጃዎች መካከል የተመረጡትን ለተመልካቾቻችን የምናደርስበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። በትላንትናው እለት ከተጋራናቸው መረጃዎች መካከል ታዋቂው ሳይንቲስት ዶክተር ክበበው አሰፋ ከዚህ ዓለም በሞት መለየታቸውን ተጋርተናል። ያው ባደረባቸው ሕመም ምክንያት ሕክምና ሲደረግላቸው ቆይቶ ነው በትላንትናው ህይወታቸው ያለፈው። እንደምታውቁት የኢትዮጵያ ግብርና ምርምር ኢንስቲትዩት መሪ የሆኑ ተመራማሪ ነበሩ እንዲሁም ደግሞ በሐራማያ ዩኒቨርሲቲ ከአርባ ዓመታት በላይ በማስተማር የተለያዩ ምርምሮችን በማድረግና የተለያዩ ደግሞ ፕሮጀክቶችን በመምራት እውቀታቸውን በዙሪያቸው ላሉ እንዲሁም ደግሞ ለሀገራቸው ሲያካፍሉ የኖሩ ሳይንቲስት መሆናቸው ይታወቃል። ያው በህይወት በነበሩበት ወቅት የሁለት ወንድ ልጆችና የአንድ ሴት ልጅ አባት ነበሩ። በትላንትናው ዕለት እንግዲህ ማለፋቸውን እንዲሁም በቢሾፍቱ መድኃኔዓለም ቤተ ክርስቲያን የቀብር ስነስርዓታቸው ስለመፈጸሙ ተጋርተናል። በርካቶች ለወዳጅ ዘመዶቻቸው መጽናና ህጻናትን የተመኙበት እንዲሁም ደግሞ እንደ ሀገር ያጣነውን እውቀት ደግሞ ሲያነሱ እና ሲያጋሩት የነበረው መረጃችን ነው። እንደምታቁት በ ጤፍ ሰብል ሳይንስ ላይ ገዘፍ ያለ ምርምሮችን ያካሄዱ እንዲሁም ደግሞ የተሻሻለ ዘር እንዲገኝ በማድረግ ጉልህ የሆኑ አስተዋጽኦ የነበራቸው ምሁር ናቸው። ይህ በትላንትናው እለት የተጋራ ነው፣ ቀዳሚ መረጃችን ነው። ሌላው ከትላንት በስቲያ የፕሮፌሰር ላጲሶ ጌዴ ልቡን ህልፈተ ህይወት ተጋድተን ነበረ። የእርሳቸው የቀብር ስነ ስርዓት ደግሞ በዛሬው እለት በጴጥሮስ ወጳውሎስ ቤተ ክርስቲያን የሚፈጸም ነው የሚሆነው በቀዳሚነት ወደ አምስት ሰዓት አካባቢ በአዲስ አበባ ዩኒቨርሲቲ የሽኝት መርሃ ግብር ይደረግላቸዋል ከዚያ በሰባት ሰዓት ላይ ደግሞ በጴጥሮስ በጳውሎስ ቤተ ክርስቲያን የቀብር ስነስርዓታቸው እንደሚፈጸም በመረጃው ተመላክቷል ማለት ነው። ያው እርሳቸውንም በተመለከተ ከትላንት በስቲያ በተለይም ህልፈተ ህይወታቸውን ካጋራም በኋላ በርካቶች ታሪክን በመሰነድ ታሪክ ከትውልድ ትውልድ እንዲተላለፍ ያበረከቱትን አስተዋጽኦ በማንሳት መጽናናትን ሲመኙና በበርካቶች ሲንሸራሸር የነበረ መረጃችን ነው። ሌላው እንግዲህ ታስታውሱ እንደሆነ የ2018 ዓ ም የበጀት አመት ላይ የትኩረት አቅጣጫዎች እንደ መንግስት አድምቶ የሚሰራባቸውን አቅጣጫዎች ሲያስቀምጥ በተለይም ዲፕሎማሲው ላይ እንደሚሰራ የተመላከተ ጉዳይ መሆኑ ይታወሳል። ከዚህ ጋር በተያያዘ ዲፕሎማሲ ሲባል ደግሞ በውጭ ሀገራት የሚገኙ ዜጎቻችን መብታቸው ተጠብቆ ወይም ደግሞ ደህንነታቸው ተረጋግጦ እንዲኖሩ ማድረግ አንዱ የትኩረት አቅጣጫ ስለመሆኑ መመላከቱ የሚታወስ ነው። በትላንትናው እለትም የውጭ ጉዳይ ሚኒስቴር ባጋራ መረጃ በተለያዩ ውጭ ሀገራት ለስራ ቅጥር በማምራት ነገር ግን በአስቸጋሪ ሁኔታዎች ውስጥ የሚገኙ ዜጎችን ወደ ሀገር ውስጥ የመመለስ ስራ ተጠናክሮ ስለመቀጠሉ አመላክቷል። ከ500 ሺህ በላይ የሚሆኑ ዜጎቻችንን የመመለስ ስራ ተሰርቷል። ከዚያም ባሻገር በሳዑዲ ና በየመን ያሉ አሁንም በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቻችን ወደ ሀገር ውስጥ እንዲመለሱ መልከ ብዙ የሆነ ዲፕሎማሲያዊ ስራዎች እየተሰራ ስለመሆኑ ተነስቷል። በዚህ መግለጫ ላይ በተለይም ግን ተቋሙ ዜጎችን ለማሳሰብ ወይም ለማስገንዘብ የፈለገው እነዚህ ዜጎች ወደ እነዛ ሀገራት የሚያቀኑት በተሳሳተ መረጃ ወይም ደግሞ በህገ ወጥ ደላሎች ሳቢያ በመሆኑ አሁንም ማንኛውንም የስራ ጉዞ ወይም የስራ ቅጥሮችን ለመፈጸም ሲያስቡ መንግስት ባስቀመጠው በትክክለኛው እና በህጋዊ መንገድ ሊሆን እንደሚገባ የተመላከተበት ጉዳያችን ነው። ነገር ግን ያው ይህ ማለት ከስራና ክህሎት ሚኒስቴር ጋር በመሆን እነሱ የሚያመሩባቸው ሀገራት ምን ምን ዝግጁነትን፣ ምን አይነት ብቁነትን ይፈልጋሉ የሚለው ተጠንቶበት ስልጠና እየተሰጠ እንደሚገኝ ይታወቃል። ከዚህ ተቃራኒ በሆነ መልኩ ግን በ ሕገወጥ በሆነ መንገድ ወይም ደግሞ በተሳሳተ መረጃ ወደ ሀገራቱ የሚሄዱ ዜጎች ከዚህ ድርጊታቸው ቢቆጠቡ መልካም ስለመሆኑ ተቋሙ ያስታወቀበት ነው ማለት ነው። በርካቶችም ሲጋሩ የነበረው መረጃችን ነው። ሌላው እንግዲህ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ መልከ ብዙ ስራዎች እየተሰሩ ይገኛሉ። በተለይም ደግሞ ከውጭ ምንዛሬ አንጻር በሀገራችን ያሉ መልከ ብዙ የሆኑ ኢኮኖሚዎች እንዲነቃቁ ብዙ ስራዎች እየተሰሩ ነው። መንግስትም እዚህ ላይ ስለታመነበት የማክሮ ኢኮኖሚ ማሻሻያውን ሙሉ በሙሉ ተግባራዊ ማድረጉ ይታወቃል። ይህ ደግሞ ለሀገር መንሰራራት፣ ለኢኮኖሚ መነቃቃት ታምኖበት ነው። ሆኖም ግን ይህ የተጀመረው ማሻሻያ ውጤታማ እንዳይሆን በተቃራኒ መልኩ ሲንቀሳቀሱ ነበሩ። ወደ 112 የሚጠጉ ኢትዮጵያዊ እንዲሁም ደግሞ የውጭ ዜግነት ያላቸው ተጠርጣሪዎች በህግ ጠራ ስር ስለመዋላቸው በትላንትና እለት ተጋርተናል። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ እንግዲህ ለመረዳት የቻል ነው ግለሰቦቹ በቁጥጥር ስር በሚውሉበት ወቅት በርካታ ከአምስት መቶ በላይ የሚሆኑ የባንክ አካውንቶችና ሌሎችም በኤግዚቢትነት የተያዙ ቁሶች ስለመኖራቸው ነው በመረጃው የተመላከተው። ይህ ነገር ሲደረግ እንግዲህ ሚስጥራዊ በሆነ መልኩና በተጠና መልኩ ክትትል ሲ ሲደረግባቸው ቆይቶ ነው በቁጥጥር ስር የዋሉት። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ እንዲሁም ደግሞ የግብር ስወራዎችና መልከ ብዙ የሆኑ የሀገር ኢኮኖሚ ላይና ብሔራዊ ተጠቃሚነት ላይ ጉዳት ሊያደርሱ የሚችሉ ተግባር ላይ ተሰማርተው ነበር የተገኙትና ይህንን ሰንሰለት እንግዲህ ለመቁረጥ በተወሰደው ሽፍን ወይም ደግሞ ድብቅ በሆነ እንቅስቃሴ በቁጥጥር ስር ስለመዋላቸው ተገልጿል። አሁንም ቢሆን እንግዲህ ከመንግስት አቋም በተቃራኒ ያ ማለት የሀገሪቱን ኢኮኖሚ በሚጎዳ መልኩ የሚንቀሳቀሱ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም የተነሳበት ጉዳይ ነው። በዚህ ሂደት ውስጥ ደግሞ በተለይም እነሱን በቁጥጥር ስር ለመዋል በነበረው እንቅስቃሴ ላይ ማህበረሰቡ ያደረገውን አስተዋጽኦ ተቋመዋል አስደንቋል ወደፊትም በሚሰሩ ስራዎች ላይ በተለያዩ ጥቆማዎች ላይ ማህበረሰቡ እንዲሳተፍ ጥሪ ያቀረበበት ነው። ይህም አንድ የተጋራ ነው መረጃችን ነው። ወደ መቋጫችን መረጃ አልፋለሁ። የአየር ንብረት ለውጥ ቀውስን በተመለከተ እንግዲህ የኮፕ 30 ጉባኤ ይካሄዳል። በየአመቱ እንግዲህ ይህ ጉባኤ ሲካሄድ የተለያዩ ሀገራት ያስተናግዱታል። የሚነሳው ጉዳይ ግዙፍ ኢንዱስትሪ ያላቸው ወይም ያደጉ ሀገራት የምንላቸው ሀገራት ለአየር ንብረት ለውጥ ቀውስ ያላቸው አስተዋጽኦ ከፍተኛ ነው። ነገር ግን ያንን ለመቅረፍ ደግሞ ያላቸው ተነሳሽነት ዝቅተኛ ስለመሆኑ ይነሳል። በዘንድሮም የኮፕ 30 ጉባኤ ላይ ይህ ጉዳይ አሁን እያስወቀሳቸው ይገኛል። በተለይም ደግሞ ለማሻሻል በሚደረጉ የፋይናንስም ሊሆን ይችላል ወይም ደግሞ የኢነርጂ መሳሪያዎቻቸውን መለወጥ ላይ እየወሰዱ ያለው እርምጃ የተቀዛቀዘ ስለመሆኑ የተነሳ ነው። በተቃራኒ መልኩ ደግሞ ቻይና እየሰራችው ያለችው ስራ እያስመሰገናት ይገኛል። በተለይም ከግሪን ሀውስ ጋር በተያያዘ ለአየር ንብረት ለውጥ ቀውስ ዝቅተኛ የሆነ አስተዋጽኦ ያላቸው ቁሶችን ነው ተግባራዊ የምታደርገው። ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር ደግሞ በ2035 ተግባራዊ ለማድረግ ያሰበችው ቃል ኪዳን አለ። በተቻለ መጠን የካርቦን ልቀት መጠኗን ለመቀነስ በተለይም ከግሪን ሀውስ አኳያ ከሰባት እስከ አስር ለመቀነስ አቅዳ ተነስታለችና፣ ይህ ያስመሰገና ሲሆን ከዚህ በተቃራኒ ግን መውሰድ ያለባቸውን እርምጃ እየወሰዱ ያልሆኑ ሀገራት እየተወቀሱ ይገኛሉ። በዘንድሮ ጉባኤ ላይ በተቻለ መጠን እንግዲህ የካርቦን ልቀት መጠንን ወደ አንድ ነጥብ አምስት ላይ ገድቡ ለማቆየት ፍኖተ ካርታ ይቀረጽበታል ተብሎም የታመነበት ነው ማለት ነው። ይህም በስፋት ስንጋራው የነበረ መረጃችን ነው። ያው ባለን ውስን ሰዓት በማህበራዊ ትስስር ገጽ ላይ የተጋሩ መረጃዎቻችን እነዚህን ይመስሉ ነበረ። ጥሩ እናመሰግናለን።